ምለም በለምለም ሳርና ሳርና አበባ አበባ አጊጧል አጊጧል የጥዋት የጠዋት ጸሐይ ጸሐይ ፍንትው ፍንትው ብላ ፍንትው ብላ ቀኑን ቀኑን አድምቃዋለች አድምቃዋለች ፍንቱ ብላ ቀኑን አድምቃዋለች የእነ የእነ በጸሎት የእነ በጸሎት የነ በጸሎት ሰፈር ሰፈር ልጆች ልጆች በጋራ በጋራ ተሰብ ስበው ተሰብስበው ጸጉራቸውን ጸጉራቸውን ተሰርተው ተሰርተው ሀበሻ ሀበሻ ቀሚሳቸውን ቀሚሳቸውን ለብሰው ለብሰው ለመጨፈር ለመጨፈር ተዘጋጅተዋል። ተዘጋጅተዋል ተዘጋጅተዋል። ሄለን ሄለን ከበሮ ከበሮ ይዛለች። ሄለን ከበሮ ይዛለች። በጸሎትና በጸሎትና ቡጡ ቡጡ ደግሞ አደይ አደይ አበባና አበባና ሳር ይዘዋል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 የእነ በጸሎት ሰፈር ልጆች በጋራ በጋራ ተሰብስበው ጸጉራቸውን ጸጉራቸውን ተሰርተው ሀበሻ ቀሚሳቸውን ለብሰው ለመ ለመጨፈር ተዘጋጅተዋል። ሄለን ከበሮ ይይዛለች። በጸሎት እና ቡጡ ደግሞ አደይ አበባና ሳር ይዘዋል። ልጆቹም ወደ አቶ ይታገሱ ቤትን በር ጠጋ ብለው በጭብጨባ የአበባ አየሁሽ ጭፈራን ጀመሩት። ቡጡ ፈጠን ብላ አበባ አየሁሽ ስትል ሁሉም በጋራ ለምለም በማለት ተቀበሏት። ይህ ደግሞ መካከለኛ አድርጋችሁ ስታነቡት ማለት ነው። ከተለማመዳችሁ በኋላ መካከለኛ ፍጥን ብላችሁ ስታነቡት፣ መጨረሻ ላይ በደንብ ስትለማመዱ ወይም ከለመዳችሁ በኋላ ደግሞ ሜዳና ተራራው በለምለም ሳርና አበባ አጊጧል። የጠዋቷ ፀሐይ ፍንትው ብላ ቀኑን አድምቃዋለች። የነበ ጸሎት ሰፈር